ሰላም እንዴት አላችሁ ወዳጆች? እንዴት ከርማችሁ? አንዴ ሰንብታችሁልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል፣ በአዲስ የምግብ ስራ፣ በሌላ በሚጣፍጥ ምግብ ስራ ተገናኝተናል። ምስራላችሁ፣ የጾም በርገር ነው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለውን ነገር አብረን እናያለን። አብራችሁ የመጀመሪያ ስራ እንግዲህ ስራዬን ስጀምር የማደርገው ምንድን ነው፣ ሽምብራውን እንደዚህ በውሃ እዘፈዝፈዋለሁ። ከዛ እንደዚህ ከልኝ አስቀምጠዋለሁ። አሁን ደግሞ ለበርገር መስሪያ የሚያስፈልገን ግባት በቅደም ተከተል እናያለን። እንደምታዩት እንግዲህ አብረን የዘፈዘፍነው ሽምብራ እዚህ ጋር አዘጋጅቻለሁ። ሽምብራው ላይ ቀይ ስር እጠቀማለሁ። እዚህ ጋር ሁለት ቀይ ስር አዘጋጅቻለሁ። ቀይ ስር ተጠቀም ደግሞ ፍርክስክስ እንዳይ ትንሽ የሽምብራ ዱቄት እጨምርበታለሁ። ይሄ የምታዩት የሽምብራ ዱቄት ነው። በተረፈ ለጣም የስጎ ቅጠል፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ቁንዶ በርበሬ፣ ከሙን እና ጨው እጠቀማለሁ። መጥበሻ ዘይት ያስፈልገናል። ከዛ ደግሞ ከጎኑ የማቀርበው ድንች ሰራለሁ። ለድንቹ ደግሞ ድንችና ብቻ ይሻላል ምን ጠብሰው የሆነ ክራንች እና ቆንጆ ከሽከሽ የሚል ድንች ጥብስ እንድናገኝ ቡላ ጨምርበታል። ስለዚህ እዚህ ጋር የምታዩት ቡላ ነው። ለሳንዱቹ መስሪያ ያው ዳቦ ያስፈልገናል። ውስጡ ደግሞ የምንቀባው ቪጋን ማዮኔዝ እና ኬቻፕ ነው ያዘጋጀሁት። ከዛ በመጀመሪያ የምናደርገው ቀይ ስሩን እንቀቅለዋለን። በኋላ ላይ ስንጠብሰው እኩል አይነት የመብሰል ሂደት እንዲኖረው ከሽምብራው ጋር ከዛም ከዘፈዘፍ ነው ሽንብራ እንደዚህ እንጨምራለን ትንሽ ቅድም ቀቀል ነው ቀይ ስር፣ እንደዚህ ቀይ ሽንኩርት፣ ነጭ ሽንኩርት እንዲሁም የስጎ ቅጠል ጨምረን አብረን እንፈጫለን። ታቻል በእንደዚህ አይነት ሁኔታ ከተፈጨ በኋላ ያዘጋጀነው ቦል ላይ እንገለብጠዋለን። በተመሳሳይ ሁኔታ ሁሉንም ሽምብራ በእንደዚህ አይነት መልኩ ቀይስሩ እና ሌሎች ነገሮችን ግባቶችን ጨምረን እንፈጨዋለን። ይታያቸዋል። በእንደዚህ አይነት መልኩ ፈጭተን ይዘንመተናል አሁን ምን አደርጋለሁ መሰላችሁ? ቅመማ ቅመሙን እጨምራለሁ። ቆንጆ በርበሬ እንደዚህ ጨምራለሁ። ከሙን እጠቀማለሁ እንደዚህ የሚያክል ከምን ጨው አደርጋለሁ። አብራችሁ መፍጨት ትችላላችሁ። ጨውን ግን እኔ እንደዚህ አንድ ላይ ከተፈጨ በኋላ ሲጨምር ልኩን በአይምሮ በደንብ አርጌ ለመመጠን ያመቸኛል። ከዛ በኋላ ምናደርጋለን መሰላችሁ፣ እዚ ጋር ያዘጋጀነውን የሽምብራ ዱቄት እናደርግበታለን። ምክንያቱም ቀይ ስር ስላለው እንዳይፈረካከስብን ይረዳል። የግድ ሽምብራ ዱቄት መሆን የለበትም። ካላችሁ ጥሩ ነው፣ ከሌላችሁ ግን ሌላም አይነት ዱቄት ብትጠቀሙ ችግር የለውም። በጣም ትክኔት ስለሚገባ እና ለማያያዣ ስለሆነ የስንዴም ዱቄት ማድረግ ትችላላችሁ። የተለያየ የምስርም ዱቄት ካለ ማድረግ ትችላላችሁ። ከዛ ይሄንን አብረን ልውስ እናደርገዋለን። ጨውን እንቀምሳለን። ይበቃዋል። አሁን ይሄን እናዘጋጃለን። በመቀጠል ደግሞ ድንቹ እናዘጋጃለን። አሁን ደግሞ ድንቹን እንክትፈዋለን። ለሚጠበስ እናስተካክለዋለን። እንደዚህ አይነት መልኩ ነው የምከትፈው። ይሄን ድንች አሁን በደንብ አርገን አጥበን ስታርቹን ከውስጡ እናወጣለን። ከዛ አጥበን ይዛ የመጣ ነውን ድንች እንደዚህ አርገን ውሃውን እናደርቀዋለን። ታያችኋል። በእንደዚህ አይነት መልኩ በደንብ አርገን እናደርቀዋለን። ያለበዛ በጣም ብዙ ቡላ ይሸከማል። እኛ ዓላማችን ስታርቹን የምናወጣው እንዳይቦካብን። ከዛ በኋላ ደግሞ ቡላ የምናረገው ከሽ ከሽ እንዲል ነው። በጣም እንዲሸከም ከላይ እንደ ሊጥ እንዲሸፍነው አንፈልግም። ከዚያ መልኩ ካደረቅነው በኋላ እንገለብጥና ወደ እቃው ከዛ ቡላ እንመሰንስበታለን። እንዲሁ ቡላችን እናደርጋለን። ለውጡ እንደዚህ ቀላል እንዳይመስላችሁ። ይሄን በደንብ አድርገ ለውስውስ እናደርገዋለን። አያችሁ ደረቅ ነው። ሊጣፈ ነው። ውሃ ቢሆን ኖሮ ሊጥ ነበር የሚሆን። በቂው ነው ከአንቺ ለማድረግ ያክል። ከዛ አሁን ዘይት እጃለው እንደምታዩት፣ ምን አደርጋለሁ መሰላችሁ ይታችኋል። እዚህ ጋር ውህዱን እዚህ ጋር አዘጋጅቻለሁ። በጣም እንዳይገለበለ ትንሽ እሳቱን ቀነስ ታረጉታላችሁ። ዘይቱ መፍላቱን ካወቃችሁ በኋላ መጋሉን ካወቃችሁ በኋላ አሁን ቀስ ብላችሁ ይሄኛው ወደዚህ ላይ ፈቀቅ አርጋችሁ እጃችሁን ደግሞ እንዳትቀጠሉ ተፈለጋችሁ ቀስ ብላችሁ እንደዚህ እንደዚህ አት መልኩ ማለት ይችላላችሁ። አንድ ሶስተኛ እዚህ ጋር ይይዝልናል መሰለኝ እንሞክር። ዘይቱም እንዳይነካችሁ እጃችሁም እንዳይፈናጠርባችሁ ቆንጆ መፍትሄ ነው። ወረቀቱ በድንች ጣለውም ዘይት ፈልቶልናል። በጣም እንዳይፈላብን ጨምረው። በነገራችን ላይ በርገሩን በኦቭን ማርቻላችሁ ዘይት አርጋችሁ በኤርፍራየር ማርቻላችሁ ግን ጣሙ ምንም አንድ አይነት አይደለም። እንደኛ እንደዚህ በጣም በብዙ ጊዜ አንዴ የምትመገቡ ከሆነ የተጠበሰውም ያን ያህል ችግር አለበት ብዬ አላስብም፣ የተጓዳኝ ሌላ ችግር ከሌለ፣ የጤና ችግር ከሌለ በስተቀረ ግን ደግሞ አይ በጣም ጤናማ ማድረግ እንፈልጋለን፣ የተጠበሰ ነገር በፍጹም አንወድም፣ አንነካ የምትሉ ከሆነ በኦቭን ወይም ደግሞ በኤርፍራየር መስራት ይችላላችሁ። በእንደዚህ አይነት መልኩ ሲበስልልን ታያችኋል። በእግራችን እንደዚህ ሳህን ላይ ወስደን ጠፈፍ እናደርገዋለን። አሁን ድንቹ በስሎልኛል፣ ትንሽ ጠንፈፍ ይበል። ጠንፈፍ ካለ በኋላ ትንሽ እንደዚህ ዘይቱን ደግሞ የበለጠን እንትን እንዲመጣው ወረቀቱ እንደዚህ ሳህን ላይ የማር ቤት ወረቀት አድርግና እሱ ላይ አደርገዋለሁ። ከዛም አንኳር ጨው እንደዚህ አደርግበታለሁ። የቀረውን ድንችም እጠብሳለሁ። እንደገና እንደዚህ ድንቹ እስከሚጠበስበት እኛ በርገር ስራ ይጠበሰው መጀመሪያም እንደምናደርገው ቅድም ያሳየኋችሁን የቪጋን ማዮናይዝ እና አሁን እንደዚህ እናደርግና በነገራችን ላይ ቪጋን ማዮኔዝ መስራት በጣም ቀላል ነው። ከዚህ በፊት አሳይቻለሁ። ለዛ ነው የማላሳያችሁ። እንደዚህ እንቀላቅለዋለን። ምንም አይፈልጉም ልጆቼ፣ ቁንዶ በርበሬ ምንም ምንም አታርጊ ብለውኛል። ከቀላቀል ነው በኋላ እዚህ ጋር የቀላቀል ነው ማዮኔዝ እናደርጋለን። ከዛ እንደዚህ በጋች እናደርጋለን። እዚህ ጋር ሽንኩርት የሚፈልግ ሰው አለ፣ እንደዚህ ሽንኩርት እናደርጋለን። ከዛ ትንሽ ሶስ እንደገና። ይሄንን እንደ ፍላጎታችሁ ነው፣ እኛ ቤት እንደዚህ ስለሚወዱ ነው። በማዮናይዙ ፋንታ ተረቶር መጠቀም ትችላላችሁ። ተረቶር ሶስ ማለት ምንድነው መሰላችሁ? በብዛት የኤሽያን ሀገራት ይጠቀሙበታል። ታሂኒ፣ የሰሊጥ ድልህ ትንሽ ነጭ ሽንኩርት ገብቶበት በውሃ ተበጥብጦ ማለት ነው እና በሎሚ እሱ መጠቀም ትችላላችሁ። ለምን ከዚህ ከፍላፍል ጋር ሲከቀመሳችሁ በጣም የሚጥም እንትን ያለው ጣም ያለው። ስለዚህ ፍላፍል ፍላፍል ነው የሚለው ሽምብራ ሽምብራ ስለሆነ ቀይ ሰውን ብቻ ነው የሚጨመርበት እንጂ ፍላፍል በሱ እንደዚህ እንደ በርገር ቅርጽ አልባ ስለስራ ነው እንጂ። ስለዚህ በእንደዛ መጠቀም ትችላላችሁ፣ የሚጣፍጥ ነው የሚሆነው። እዛ ትንሽ እንደዚህ እናደርጋለን። ሽንኩርቱን ለመጣፈጫ ብቻ እዛ፣ ይኸው እንደዚህ እናደርጋለን። አሁን እንቀይርለት ማቅረቢያ እንደዚህ አይነት መልኩ ይኸው። ለትንሹም የሚፈልጉ ከሆነ ማጥቀስ ሶስት ይኸው እዚህ ጋር በደንብ ሞላሁላቸው። እንደዚህ አይነት መልኩ አቀርብላችኋለሁ ማለት ነው። የኛ በርገር በተጠናቀቀ፣ እኔ የሚቀጥለውን ጠብሼ እንዳይበርድ ሁላችንም እንድንበላ አቀርባለሁኝ። እናንተ ጋር ግን እዚህ ጋር ሰንባበታለሁኝ። እስቲ እንቅመሰው፣ ታያችኋል ምን እንደሚመስል ይሆናል በጣም በጣም የሚጣፍጥ፣ ቃል የለኝም፣ እንዴት እንደሚጥም ልነግራችሁ አልችልም። ይሄንን ቃል ሁሉ የምደጋግምባችሁ ግን እንዴት ይሄ ልግለጸው፣ በቃ የሥራዬን ውጤት የእጄን ውጤት ከዚህ ይልቅ እንደውም እናንተ ብትነግሪኝ ደስ ይለኛል። ቅመስቱና ሰርታችሁ መምስቹ ታጋጣሚ ከዛ በኋላ ውጤቱን ንገሩኝ፣ ሁል ቀን ከምነግራችሁ ከተበላሽም እማይጥኑ ከሆነው ባለፈ ሳይሽን እኮ እንደዚህ ሆነ፣ ይሄኛው እኮ ጥሩ አይደለም፣ ይሄኛው እኮ ጥሩ ነው እያላችሁ እናንተ ውይ ሳይቀላ አይቀርም። ምክንያቱም ለራሴ ማዳላ ለምሳሌ ሁልጊዜ ውይ ሲጥም ምናምን ስላችሁ፣ ግን የእውነት ነው። ምንም እየደበኳችሁ አይደለም። ሱስ ነው የሚሆንባችሁ። ይሄን አሁን ላድርስላቸው። ሰርታችሁ ተጠቀሙበት፣ የእውነት ትወዱታላችሁ። ለዛሬ የነበረኝ የጾም በርገር ይህንን ይመስል ነበረ። በቪዲዮ እንደ ተደስታችሁ ተስፋ አረጋለሁ። ሰርታችሁ ቀምሳችሁ ውጤቱን ደግሞ እንድትነግሩኝ እጠብቃለሁኝ። በተረፈ አዲስ ናችሁ ለቻናሌ፣ ቻናሌን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ ይገባሻል ብላችሁ የምትሉ ከሆነ ላይክ ማድረጋችሁን አትርሱ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ኑልኝ።